ቅድም በነገር ከመሰረት ለምሳሌ ክርስቶስ መውረድ ነበረበት መምጣት ነበረበት ለማዳ። እሺ ስቃዩስ ለምን አስፈለገ? ያ ሁሉ ስቃይ መሞት ከሆነ የመጨረሻው አልቲሜት ጎን ብዙ መሞች አማራጮች ነበሩ በጣም ያለመስቀል፣ ሊያውም አዎ። ግን እሱ ይሄንን የፈቀደበት ለምን መሰለ? ቅዱስ ዮሐንስ አፈወርቅ ወርቅ ባጭሩ ክርስቶስ ለካሳ መምጣቱን ስለሚናገር ሁሉም የቤተ ክርስቲያን አባቶች ትምህርት ስለሚስማሙበት ኃጢአት በመጣብን መንገዶች ካሳውንም ለማምጣት ከሴት የተወለደው ኃጢአትም የመጀመሪያውን ወደ ምድር ያስተዋወቀችው ሴት ስለሆነችም በእመቤታችን ማህፀን በማደር ውስጥ የሔዋንን ኃጢአት ጸንሳ መውለዷን ለእመቤታችን ጽድቅ ጸንሳ ለመውለዷ ምሳሌ አድርጎ አወጣው። ጨረሰው ከሰው ከዛ ኋላ ቀጠለ። ሁለተኛው በደላችን ደግሞ የመጣው ከሴት ቀጥሎ በእንጨቱ። እንጨቱ ማለት ፍሬው የተገኘበት ማለት ነው። እሱን ደግሞ በመስቀል ተቀው ፍሬውን ደሞ እንበላው እንጠጣው ዘንድ ተመኝተ ነው አምላክ ያደረገናል እኮ ነገር ያልነውን ስጋውና ደሙን አረገ ለዛ ነው ውዳሴ ማርያም ስንጸልይ የሐሙስ ላይ ከህፃ ህይወት እንበላ ዘንድ አደልን ይኸውም የክርስቶስ ቅዱስ ስጋው ክቡር ደሙ ነው እንላል አሁን እውነት ገዢ መሆን የምትፈልግ ከሆነ ራይቷለ መብቷል ሂድና ቆሁን ማድረግ መብት ነው ሂድ ግዛት ይባላል ገዢ መሆን ስልጣን አለ አንድ በራስህ ላይ ሁለት በውጪ ላይ ማለት ነው ወደ ክርስቶስ ግን ስመልስ ተመሳሳይ በመስቀል ላይ ወዶ የተሰቀለበት የመስቀል አይነት ሞት በጣም ፋሲኔቲንግ ስለሆነ አይደለም። ሮማውያን በጊዜያቸው ከባድ ወንጀለኞችን ይቀጡበት የነበረበት መቀጣጫ ነው። ሲቀጥል መስቀል ላይ ሲሰቅሉ ደብቀው አይሰቅሉህም። እንደው ደብቀው ቢሰቅሉህም አንድ ነገር ነው። ወንጀለኛነትህን እነሱ ያውቁት። ለምን አገር አደባባይ እንዲያውቀው ያደረጉበት? እሱን ሰው የሚያልፍ የሚያገድምበት ቦታ ላይ ቦታ ሴንተር ቦታ ላይ ከከተማ ስትወጣ እንዲታይ እንዲህ ስትል እንደ ብራና ተወጥሮ ታየዋለ እንደዛ አድርገው። ይሄንን ሁሉ ግን ያደረገው እንዳልኩ ካሳ ስለሆነ ነው። በቃ እኛ በቆረጥነው እንጨት ፋንታ እሱ ልንቆርጠው የምንችለውን እንጨት ሰጠን መስቀሉ። እኛ በፈሰስነው የጸበለስ ፍሳሽ ወደ ማንኛውም ፍሩት የሚወጣው ወዝ አለው አይደለ? ሊኩድ በሱ ፋንታ ደግሞ የራሱን ደም ሰጠ። የራሱን ስጋ እንዲቆረስ አደረገ። በዛ መንገድ ስታየው ህማሙ በጣም የሚጨንቀው ለዛ ነው። የወደደንን ልክ ብቻ አልነበረማ እያሳየ የነበረውም ጭምር እኛ ልናደርገው ተገብቶን ያላረግነው ነገር ነው። ሰመራይ ሲደረግ የክርስቶስ ህማማት 13 ናቸው ነው የሚባሉት። እርግጥ ከ13 በላይ ህማም አለበት። ማን ያላሳመመዋለ ክርስቶስን? አንተ መሆን እንዳለባቸው ነገሮችን አሴምብል አድርገህ ሳይሆኑ ሲቀሩ አያምም ውስጥ በጣም እኮ ነው የሚከብድ። እንዲህ ሰው እንዲሆኑ ፈጥሯቸው ሰዎች እንደ አራዊት እየኖሩ ሲያያቸው ይሄ ህመም እኮ በጣም ነው የሚያመው። በቃ በጣም ነው የሚጨንቀው። ይሄንን መታገሱን፣ አንድ በር ይሁዳን መምረጡ ታውቃለህ። የዮሐንስ ወንጌል ምዕራፍ 13 ላይ ደቀ መዛሙርቱ ነገራቸውን ሲያጠብ መጀመሪያ ያጠበው ይሁዳ ነው እኔ በጣም ነው የሚገርመው። በእውነት ማለት እንዴት አንተ ሮጦ የሚሸጥህን እግር ታጥባለህ። እንደ የትም የዞረ ኃጢአት እየሰበሰበ የነበር እግር ታጥባለህ። እንደ ቶሽ እግሩን አጠበ። ያን ያክል አይድነቅ፣ ስጋውና ደሙን ራሱ አልከለከለው። ማስጠንቀቂያ ሰጠውና ግን አልከለከለው። ድፍረቱ ጥጉን ስታየው ይሄንን ራሱ ቶለሬት አርጎ ሶስት ዓመት መኖር። እንደኛ እኮ የሚደበረንን ሰው ከወር በላይና ከሆነ ሳምንት በኋላ እኮ እንዲህ ጦሴን ብሎ ነው የምንገፋው። ይህም ህማም አለበት። ከዛ ውጭ ግን በቃ መስቀልና መስቀል የሆኑ ተኮር ህማሙን ግን ስና የመጀመሪያው ህማሙ ወደኋላ መታሰብ ነው። አሁን ይሄ እንዴት ህማም ሊሆን ይችላል ልትል ይችላል። አንድ ሰው ለምሳሌ እኔ እናንተ ፊት ለፊት እንዲህ ብታስረኝ አንተ አንደኛ ቻሌንጅ ላረገ ይችላል ምክንያቱም እጄ ፊት ለፊት ነው ቢያንስ እንኳን በሁለቱም እጄ ላወጣ የምችለውን ጉልበት ባይኖርም በሁለቱ እጄ ግን ይታገላሉ። እንድንድየ ወደ ኋላ ሁለቱን እጅን ስትታሰር ግን ምንም አታመጣ፣ ምንም ልትከላከል አትችልም። አንደኛ በጣም ከባድ የሆነ ወንጀለኛ ምሰጋውን ነው ልጁን ፊት ለፊት ማታረግ እሱን እንደዛ ነው ያደረጉት። ግን ምን ነበረ ምክንያቱ መሰለ የክርስቶስ እጆቹ ገመድ ገብተውበት ወደ ኋላ መታሰሩ እንዲህ መሆን ነበረባችሁ፣ ጸበለሱ ላይ እጃችሁን ማሰር ለምን ከበዳችሁ፣ እኔ እስክታሰር እንዲህ እስከሆንላችሁ ድረስ እንደማለት። ቀጠለ። ሁለተኛው በጥፊ መመታት። ክርስቶስ በነገራችን ላይ የተቀበላቸው ሁሉ መከራዎች ሲደመሩ 19125 ናቸው። 6666 ጊዜ የተገረፈው ግርፋቱን እዛ ውስጥ አስገብተን ስንቆጥረው ሁሉ መከራዎቹ ተቆጥረዋል። አባቶቻችን ቆጥረው ጽፈውልን ይሄ ዋጋውን እንድናቀው እንዲሁ በነፃ ዝም ብለን ዓለም እየተራመድን ያለን። በጥፊ ተመቷል። በጥፊ ለምን ተመታ ብትል፣ በጥፊ መመታት በነገራችን ላይ የንቀት ምልክት ነው። አይደል አንድ ሰው በጥፊ አሁን እንደው ምሳሌው ጥሩ አይደለም አሁንም ይቅርታ ለጠየቀ እንጂ ወንድና ወንድ ሲጣላ በጥፊ ሚመታታ ምግኝ አንተ እንደ ሴት ደግሞ ተመታተመጣ እንዲ በጥፊ መምታት ንቀት ነው አዳምና ሔዋንም ሴጣን እኮ እንዴት እንደናቃቸው የምታውቀው ሰው ሆኖ አምላካችን ማለት ነው ሰው መሆን አለመሆኑን ይጠራጠር ነበረ አምላክ ነው አይደለም እያለ ሴጣን ማለት ነው ይህን አርባውን ጾም የምታስታውስ ከሆነ ጌታችንን የፈተነው የቆሮንቶስ ገዳም ውስጥ ገብቶ ልክ ከጾመ በኋላ ተራበይ ነው እና ከተራበ በኋላ ሰይጣንም ቀረበና ድንጋይና ዳቦ ነው የያዘው። ድንጋዩን ዳቦ አድርገው አለው። ዳቦን እንብላል አለው። ዳቦንማ መብላት ምን ይከብዳል? መቁረስም። ድንጋዩን ዳቦ አድርገው አለው። ለምን ድንጋይን ዳቦ ማድረግ? ታሪኩ እንዳይረዝም እንጂ ዮሴፍ ለወንድሞቹ ስንቅ ይዞ ሲጓዝ 12 ስንቅ ነበር ተሸክሞ የሚዞሩ እና በጣም ገና ልጅ ነው። አስራ ሁለት አገልግል ይዘ እየገፋ ሩቅ አገር መሄድ በጣም ከባድ ነው። ራበው በጣም ታማኝ ስለሆነ ዮሴፍ ከፍቶ መብላት ተሳቀቀ። የወንድሞቹ ምን ችግር አለ? አይ አባት ያደራ ሰጥቶኛል። እና እግዚአብሔርን ባከራበኝ እንደው ምግብ ስጠኝ ሲሉ ከታች የምታያቸውን ድንጋዮች አንዱን አንሰዋል። ሲያነሳው ዳቦ ሆነለት። ድንጋዩን ዳቦ አድርጎ የሚለው እቺን ካረግ ዮሴፍን የመገብከው አንተ ነህ ማለት ነው፣ ሊለውም አይ ሰው በእግዚአብሔር ቃል ጭምር ነው እንጂ በእንጀራ ብቻ አይኖርም፣ አሉ። ሌላውን እንቶ የተፈተነውን ማለት ነው። ይሄ ግን ንቀት አይመስልህም? የመጀመሪያዎቹን ሰዎች የፈተናቸው በምግብ አሁንም አምላክን የፈተነው በምግብ ሃዋይ ሮኒክ፣ እኛንስ የሚፈትነን በምን በምግብ ንቀቱ እኮ ነው። በነገራችን ማለት እናንተ የትማትጨረጨሩ የትማትደርሱ በእህል ብፈትን ትወድቃለን ጥርጥራለው እንደማለት እኮ በጥፊ መመታት ማለት ይ በቃ ናቀው እና ንቀታቸውነ እኔ ለእናንተ ተናኩኝ እሱን መናቅ ሲጠበቅባቸዋል፣ ከድምፅ መስጥ ሲያዋራቸው አለማውራት ትችል ነበር። ዝም ማለት ትችል ነበር። እንስሳት የማያወሩ ሆነው አይደለም። በቀደመው ጊዜ ላይ ግን እያዋራ ያለው ነገር ጤነኛ እንዳልሆነ ስታውቅ እኮ የሆነ ነገር መዝጋት አለብን። አሁን በዘመናዊው ዓለም ላይ ሸት ኦፍ ዮር ኢርስ ይባላል። ጆሮህን ዝጋምናን ይባላል። ለምን አንዳንድ ገብቶ የማይጠቅም ነገር አለ። እንዲያውም ቅዱስ ባስሊዮስ በጣም ወርቅ የሆነ ነገር ይናገራል። ጆሯችሁ ማህፀን እንደሆነ ታውቃላችሁ። በጆሮ አስገብተ የጸነስከው በአይምሮ አሳድገህ በተግባር የምትወልደው መዝጋት ነበረባት። ስለ ንቀት ንቀውት፣ ሰይጣንን መግፋት ሲገባቸው ስላልናቁት በጥፊ ተመታላቸው። ቀጠለ። የሾህ አክሊል ደፋላቸው። እነሱ የጠበቁት ንጉሥ ሲሆኑ ዘውድጭ ነው ጎምለል ጎምለል ሊሉ ነበር፣ ግን የሾህ አክሊል ደፋላቸው። እያንዳንዱ ነገር ኮንስኩዌንስ አለ። አሁን መሪነት በነገራችን ላይ ሰው ሁሉ የሚመኘው ነገር ማለት እኔ እንደው መሪ ብሆን ማይል ማንም የለም፣ በሩቅም በቅርብም ውልብም ብሎብን። ግን መሪነት እኮ ሾህ ነው፣ በጣም ነው የሚወጋ። የስንቱን የስንቱን ነገር የማይችሉትን ሾህ ነበር ሲለምኑ የነበሩት የማይችሉትን ሾህ እሱ ደፋላቸው። ሰውን መሸከም ዘውድ መጫን መስለሃል፣ እንደማለት እንዲህ ነው የምትወጉኝ። ነው እንዲህ እየወጋችኝ ነበረ። የተመኘ ነው ምኞት። ለእኛማ ይሆን ነበር። ይሄንን የተመኛችሁትን ምኞት ለማድረግ ከዚህ ርቀት ብትሄዱ እንደ ሰይጣን ሆናችሁ ነበር የምትቀሩት። አንዱ ሰይጣንና እኛን የለየን እኮ ሰይጣንን እግዚአብሔር ላይመረው ስለቻለ አይደለም። ዝም ብዙ ሰው ነው የሚጠይቀው፣ ለምንድነው ሰይጣን የማይማረው ብሎ ሲጠይቅ አብረህ መጠየቅ ያለብን ነገር ለምንድን ነው ሰይጣንስ ማረኝ? ማእንዴ ሁሌ እግዚአብሔር ላይ ነው እንደ የሚከሰሰው ብለንም እኛም እንጠይቃለን። አዳምና ሔዋን አዳምና ሔዋን ከሰይጣን የሚለያቸው እሱ ቅዱስ ዮሐንስ አፈወርቅም ለዛ ነው መውደቅ አዳማዊ ነው፣ ወድቆ መቅረት ግን ሰይጣናዊ ነው። በቃ ወድቀን አልቀረም። የሾህ አክሊሉ ለዚያ ያደረገልን ቀጠለ፣ ራሱን ተመቶልን ሊያውም አንዴ አይደለም ደግሞ ምልህቁ የሾሃ አክሊሉን ካረጉበት በኋላ የሾሃ አክሊሉ በጣም ብዙ ኢንች ርዝመት ነው ያለው እና አክሊሉን ደፍተውበት የተደፋው አክሊሉ ላይ በዘንግ ይመቱት ነበር። ወደ ውስጥ ወደ ስከሉ፣ ወደ ጭንቅላቱ እየገፋው እንዲገባ ማለት ነው። እውነት ባናወራው አንዳንድ ነገሮች ይመረጣሉ። ኤክስክሩሽየቲንግ ስለሆኑ ለንግግር እኮ አይደለም። እንዴትስ ንግግር ኮምፕሬሄንድ አድርጎ ሊገልጸው ይችላል? ስለሱ ሕማም እንዲህ ነው እንደዛ ልንለው አንችልም፣ በፍጹም ግን መረዳት ስላለብን እሱንም ተመቷል ራሱን በዘንግ ለምን ተመታ እናንተን ሰይጣን ያረጋችሁ ይሄን ትዚህ ላይ ከወጡ በኋላ አባቢቱን ያላት እሱም ራስራስሽን ይቀጠቅጥሻል ያለ ክርስቶስ ለእኛ ራሱን የተመታው እኛ ዞረን ሰይጣንን ራሱን መምታት የምንችልበትን ስልጣን መልሰ እንድናገኝ አታንሆን አጠነው ነበረ ቀጠለ ምራቅ መተፋት የአይሁድማ ምራቅ መጥፋት እኔ ራሱ እውነቴን ማርያምን በጣም ነው የሚገርመው